ሰላም ለእናንተ የኔ የፕሮግራማችን ተከታታዮች፣ ይህ የመዳን ቀን የተሰኘው ሳምንታዊ ቴሌቪዥን ፕሮግራማችን ነው። እንደምንከርማችኋል። አንድ ቤተሰብ በመካከላችን ይገኛል። ነቢይ ካሱ ያሚና ጽጌ ታዬ እንኳን በሰላም ወደዚህ ስፍራ መጣችሁ። የፕሮግራማችን ተከታታዮች፣ ፕሮግራማችንን ከመጀመራችን በፊት ጊዜውን ለመንፈስ ቅዱስ አሳልፈን እንሰጣለን። እንጸልይ። እግዚአብሔር አባታችን እናመሰግናለን። ጌታ እግዚአብሔር ወይ ደግሞ አንተ ትልቅ አምላክ ነህ፣ በመካከላችን ዛሬም ትገኛለህና እናመሰግናለን። እግዚአብሔር አባቶ ወይ ደግሞ ወገኖቻችን ሲመሰክሩ፣ እግዚአብሔር ወይ በምስክርነታቸው ብዙዎች እንዲፈወሱ ብዙዎች እንዲባረኩ እንጸልያለን። እግዚአብሔር ይባርካቸው፣ ባርካቸው፣ የተባረከ ጊዜ እንዲኖረን እርዳን፣ በኢየሱስ ክርስቶስ ያውስም አሜን። እንግዲህ ዛሬ በእውነት ስላገኟችሁ እጅግ በጣም ደስ ብሎኛል። እንኳን በሰላም ወደዚህ ስፍራ መጣችሁ። እስኪ በመጀመሪያ በአጭሩ ስለ ራሳችሁ ብታስተዋውቁን። እኔ ካሱ ያሚ ነው የሚያገለግለው። ጌታ በሰጠኝ ጸጋ በነብይነት ነው የሚያገለግለው። ሶስት ልጆች አሉ። እዚህ ጌታ ይረቱኛል። አሜን። ጽጌ ታዬ እባላለሁ። ከትዳር በፊት ያው አገለግል ነበረ በዝማሬም በጸሎትም ልጆች በመውለዴ አሁን አቁም ያለው። ያው እግዚአብሔር ብዙ ተስፋ ቃሎችን ገፍቶልኛል። አሁን ልጆቹም ስላደጉ ወደፊት እንግዲህ እግዚአብሔር ባስጀመረኝ ሰዓት እግዚአብሔርን ለማገልገል ዝግጅት ላይ ነኝ። አሜን። እግዚአብሔር የተመሰገነ ይሁን። እስኪ ወደ ኋላ እንመለስና አምናለው ጌታ በህይወታችሁ ብዙ የሰራው ነገር እንዳለና ይህ ምስክርነት ደግሞ ለብዙዎች መጽናናትም እንደሚሆን እናምናለን። እስኪ ስለ ልጅነት ዘመናችሁ ብታወጉን ባጭሩ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በልጅነቴ ጌታን ስላገኝ አንደኛ ለማኝ ነበርኩት፣ ሁለተኛ አራት ዓመት ነው በልመና የኖርኩት። ከቤተሰቦቼ ከቤት ወጥቼ የተለይቼ ችፍ የሚለው በሽታ ነው ይሄ። እግር ተቆራርጦ መራመሪያ አይችልም። ደም ነው የሚፈሰው። በአንድ ደቂቃ መቆም አይችልም እና አብጧል። መራመሪያ አይችልም። እግሬ በጣም አብጧል። ከቤተሰቦቼ አብዷል በቃ ወይ ሞቷል ጠብቷል ብሎ ነው እንደ ሞታ ነው የቆጠሩኝ። እና ልጅ የለኝ። ለቤተሰቦቼ መጀመሪያ ልጅ ነኝ እኔ።

ከዚህ በላይ እና ቺፌ ነው እንዳለ ኖራ ነው የሚመስለው። እግሬ ትል ነው ከእግሬ በቃ እየተራገፋ ነው እግሬ። ምለብሰው ልብስ የለም። ሴቷ እኔን ልትፈላ ወደ እኔ ስትመጣ ወንዱ ይከለክላል። እዛ ዘንዶ አለ። ዘንዶ በሬ ውጦ መሬት ውስጥ ይተኛል። አስር ሃያ አመት ዘንዶ ይኖራል። በረሃ ብቻዬ ምራብ አባ ምራብ አባ የሚባል ቤት አገር ዘጠኝ ሰዓት ነው። በእግሬ እየተጓዝ መሄደው ጫካ ማንን በቀኝ በግራ ማንን የለም እና እራሴን አላቅም። ሲሄድ ዘንዶ እንዳለ እንጨቱን ገለባ ብጦ አተራምሶ አዋራውን እያቦነነ በለፊት በፍለፊት ዘንዶ ሲሄዳ ያለው እና ምራ ባባ የርኩና የለመንኩ እዚያው ኖርኩት። ሲኖር ምንን ያው እግሬ እየተቆራረጠ ደም እየደማ ነው። ምንም ማድረግ ያልቻልኩን ሻሸመኔ ገባሁት። ከሻሸመኔ አሩስና ጌሌ የሚባል ቦታ ገባሁት። እዚያ በተስካን ለምን አለ ስለምን፣ ስለ ኢየሱስ አደኝነትን አንተ ብታቅስ ይሄን ኢየሱስ የሚባለው ለምን አታምንም አለ። እኔ ለምን የገንዘብ እኔ ስለማያገኝ ለምን ይከለክላሉ? እኔ ልመና ለምን ይቀርብኛል? ልመናዬ ያስቀራሉ። አልፈለግኩም አልኳቸው። ለምኑኝ አሁን ኢየሱስ ያድንሃል። ከዚህ ከበሽታ ነጻ ውጪ ነው፣ አሉኛ መሰከሩኝ። ና ጌታን የመሰከረኝ አንደርስ ነገሌ ዛሬ አሜሪካ ነው ያለው። ተሰማ አትሪስ ምል ና ማሞ ጻዳ ም ይባላል። እሱ ይመሰክራል። ናስ መሰክርም በጀመረ ማሞ ጻዳ ነው የመሰከረኝ። ችርች ይዞ ሄዳ ሲሄድ በቃ ዳዲሳ የሚባል ወንድም እሱን አሜሪካ ላይ ያለው ጌታን ያገኘውት ደህነት ያስተምራል። ሲያስተምር በቃ የሆነ ነገር በላይ ወረራ፣ በሽታው ከነ ጌታ አነሰ ተገፈፈ። በሽታው ሲገፈፍ ቸርች መሄድልኝ ከሀያ አመት በላይ ሆነብኝ እና ዳስ ጥላ ነው ተሰማ አትርሶ ቤት ቤት ውስጥ ነው የምናመልከው እዛ የሆኔ ጌታን ያገኘውት ሰማና አራት ነው ዘጠና አራት አገሎት ውስጥ ገባሁት ጌታ ረደኝ እዛ ምሎንግነኝ ጌታ ነው ያገኘሁት በምርት ነው የሚንቀሳቅሰው ጌታ በሰጠኝ ጸጋ ወደ ወንጅ ሸዋ ሄድኩት ወንጅ ሸዋ ሲሄድ እዛ አገሎት ጀምርኩት ቸርቿ ተቀበለች እዚያው ብነብነት ጸጋ በታላቅነት እየወቴ ጌታ እየሰራ ትልቅ ነገር

ደንን የሚረዳ ሰው ስጠኝ አልኩት። እሱን ሰጠኝ። እሱ እየመከረ ያገለ ይመክረኛል፣ ይጸለኛል፣ ቃል እንዴት እንደሆነ ያስተምረኛል። እጅህም በአፌ ጭኖ ይጸለያል። ብዙ አመረኛ መናገር አልችልም። አመረኛ መናገር ስለማይችል የከበረ ነገር ውስጡ አለ። ይሄ ውስጡ ያለው ለጌታ ክብር ለእግዚአብሔር ሕዝብ ይሄ በረከት ፐውዝ ቤተክርስቲያን ያንጻል። ይህ ጸጋ መገለጥ አለብን ብሎ ይጸላል። አማርኛ መናገር መቻል አለብን ብሎ ይጸላል። ናፈን ጌታ ፈታ ቀጠልኩት። በዚህ አገልግሎቴ እሁድ ያገለግላለሁ። በምርት በየቦታው ኩርሴዶችን ወደ ከምባታ ወደ ወንጅ ሻዋ ወጥቼ አሰላ፣ ናድርት በተላይ ቦታ ሄዳለሁ። አሜን። አሰላ ና በዚ እያገለገልኩ ያለ ትዳር ያስፈልገኛል። ጌታው ያሁን ለእኔ በአገልግሎቴ ትዳር ነው የሚያስፈልገኝ። እንግዲህ ትዳር የተማሪችን እንግዲህ አስራ ለኔ ያንታ ስታመጣ አንተ ለኔ አስራ ነው የምታመጣው። ያላትን አልፈልግም፣ ቤት ብር ያላትን አልፈልግም። ዘማሪ ሰሆን ወንጌላዊ ሰሆን ወንጌላዊ መጥላቴ ሳይሆን ቆማ አላት ላይ የተመሰረታች ቤት እንደ አይነት ጠንካራ የሆነችው በክርስቶስ ስር መሰረቷ ባንቴው ነችዋ እንዳይና እንደ አባት ሆና በጎን ቢያጽንቴ ምትቆም ትዳር ፈልጋለሁ አልኩና ጸለይኩት። ያው እግዚአብሔር ተመሰገነ። ያ ሲያን ጌታ ሰጠኝ። በዛ እኔ ያገለውቴ ያገለገልኩት ያው ዛሬ ሶስት ልጆች አባት ነኝ። ጌታ ይመስል ካላታት አገለውቴ ያው ወጥቼ ሲመለስ በተክርሳኗ ትመክራለች። አመርካለት ትችላለ። አዲስ አበባ ለተገበት ትችላለ እና መድረክ ጋር ላንተ ጉዳይ ለም ሀያ አመትም ቢሆን ራሴን ዝቅ ብላ ይሄን ጸጋን ሳታስወስድ የክርስቶስ ልትኖር እኛ እንፈልጋለን ይልና ይመክራሉ። ዛሬ የነሱ ፍሮች ነኝ። አሜን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ አሜን፣ ጌታ ይመስገን። እና በአገልግሎት በተለያዩ ነገሮች ይገጥማሉ። አሁን ዛሬ እዚያ አዲስ አበባ ሙሉ ወንገል ውስጥ ነኝ። ያለው ሯንዳ አገለግላለሁ እግዚአብሔር የተመሰገነ። እመልሳለሁ ወደ አንተ እህቴ ደግሞ እስኪ ትንሽ ስለ ትውልድ ስፍራሽ ስለ ወላጆች ስለ ወላጆችሽ ስላስተዳደገሽ ትንሽ ባጭረው ትገልጭልን። እግዚአብሔር ስም የተባረከው እግዚአብሔር ይህን እድል ስለሰጠን እጅግ አርጌ አመሰግነዋለሁ። አሜን። ያው እኔ ጌታን ያገኘሁት በልጅነቴ ነው እና ከቤት ውስጥ ቤተሰቦቻችን በጌታ አልነበሩም እና ከቤት ውስጥ መጀመሪያ ታላቅ እህታችን ነው ጌታን ያገኘችው። እና ብዙ ፈተና ደርሶባታል በጌታ በመሆኗ ማለት ነው። ገና የ13 ዓመት ህጻን ሆና ነው እሷ ቤት ውስጥ ጌታን ያገኘችው ተማሪ ሆና እና በጣም ለቤተሰቦቿ ትጸልይ ነበር። እናቴ ውቃዊ መንፈስ ነበርባት። እግዚአብሔር ተስፋ ቃል ይገባላት ነበረ ነበር ቤተሰቦችሽን አስወርስሻለሁ እያለ ይናገራት ነበረ ጌታ አባት እናቴ ሳይቀሩ እግዚአብሔር እንዳለውም እሷ ቤት ነው ሄደን ጌታን የተቀበል ነው። እግዚአብሔር ይመስገን እና እኔ ደግሞ ልጆኜ ማለት ነው እህቴ ቤት ሄድኩኝ። ከዛ በፊት የምጥል በሽታ ነበረብኝ። ጥለኛል። መኪና ስር ሁሉ ጥሎኛል። እግዚአብሔር እንግዲህ በእናታችሁ ማኅጸን ሳላችሁ አውቃችኋለሁ ምን እንደሚሰራ። እኔ በእውነት እግዚአብሔር በጌታ ሳሎን፣ እንዲሁም በልጅነቴ ማለት ነው ሕጻን የአንድ አመት ሕጻን ሁሉ ሆኜ ጠላት ሊገለኝ ማለት ነው። አንድ አመት ሙሉ ነው ከአይኔ ደሚፈስ ነበረ ሲነግሩ እግሬ እንዲህ እንትን ክርክም እግሬ ጋር እንደ እከክ አድርጎ በቃ ሁለቱ እግሬ ሊቆርጥ ጠላት እና ለአንድ አመት ነው አብረሽ የተሰቃየው ትለኝ ነበረ እናቴ እና ያን ሁሉ እግዚአብሔር አሳልፎኝ ማለት ነው በልጅነቴ፣ በጻንነቴ የእናቴ እናት ደግሞ ትረግመኝ ነበረ። ትሙት አንቺ አብረሽ ተሰቃይተሻል፣ ለምን ትሞትብኛለች ትደግልኝ እግዚአብሄር ነው የሰጠኝ ትደግልኝ። ያው እግዚአብሔርን በአቁም በዛ ሰዓት እግዚአብሔር ነው የሰጠኝ ትደግልኝ እያ ለች አደግኩም። ካደግኩ በኋላም ያው የሚጥል በሽታ ማለት ነው ቅድም እንደ ተናገርኩት ነበረብኝ። ያው ህቴ ቤት ለትምህርቱ ወደ ዘጠነኛ ክፍል ሳልፍ ያ አሁን ያልኩሽ ህቴ ታላቅ እህታችለ እዛ እሷ በጣም ትጸልይ ነበረ። እግዚአብሔር የገባላት ተስፋ ቃልም ስላለ ስት ጸልይ ያ መንፈስ ከላይ ላይ ወደቀ፣ ነጻ ወጣሁ። የመጨረሻ ልጅ ነበር አዎ። ያው ዘጠኝ ልጆች ነበር ለእናት ለአባታችን። እኔ የመጨረሻ ልጅ ነ ለቤተሰቦች። ያኔ ጌታን ተቀበልሽ ወዲያ ወይስ ካገባሽ በኋላ ነው? አይ ያኔ ተቀበልኩ። በቃ እህቴ ቤት ስገባ ተቀበልኩ ጌታ። ስንት አመት ልጅ ነበርሽ ግፋብል? በዛ ሰአት ያው የአስራ ስድስት የአስራ ሰባት አመት ሆናለሁ ብዬ አስባለሁ እና በዛ ሰዓት ቤተሰቦቼ በጌታ አልነበሩም። ከዛ በኋላ ነው እናት አባቴ ጌታን የተቀበሉት። እና አሜን እግዚአብሔር እንደ እንደገባ ተስፋ ቃል ያው እያንዳንዳችን የእህታችን ቤት ይየን ጌታን እንቀበል ነበር እና አሁን ሁላችንም በጌታ ነን። አንድ ወንድም ብቻ ነው አሁን በጌታ የሌለው። እሱ ያውቃል ስለ ጌታ ጸልዩልኝ ይለናል። እና በእንዲህ ሁኔታ ነበር ጌታን ያገኘሁት። እንዴት ነበረ የተሰማሽ ስሜት? ነብይ ካሱ የጋብቻ ጥያቄ ሲጠይቅሽ? አይ ከዛ በፊት ግን ብዙ ታሪክ አለ። እኔ ብዙ ፈተና ደርሶብኛል። እንደዛው ትምህርቴን አስራ ሁለተኛ ክፍል ጨረስኩም። በዛው መሀል ዘጠነኛ ክፍል ተማሪ ሆኜ አረቄ አወጣለሁ፣ ለትምህርት ቤት ማለት ነው። አረቄ አወጣለሁና እህል አስቀምጪ የእህል ብጣሪ ነበረ የሚወጣኛ አገር እና ብዙም የጌታ ነገርም አልገባኝም ነበረ። ገና አዲስም ነኝ በጌታ አስቀምጭልኝ አልኳትና እሺ ብላኝ ለክረምት ተመልሼ ላወጣ ማለት ነው። ከዛ እሺ ያለችኝ አስቀመጠችልኝ። በዛ መሀል ደግሞ እግዚአብሔር ቃል ሳነብ ምን ይለ ቃል ሰጠኝ፣ የወይንን ጠጅ እያደባለቃችሁ የሚያሰክረውን ነገር ለምሰሩ ወዮላችሁ የሚል ሳያስ አምስት ላይ ይመስለኛል። ያ ቃል ሲሰጠኝ እንዲህ ኃጢአት ነው እንዲህ ይሄም ለካ አልኩኝና ተመልሼ እናቴ ያድስቀመስሽልኛል ራስሽና ተጠቀሜ ነው ያላወጣም አልኳት፣ ኃጢአት ነው። ከዛ አሁን አንድ ጓደኛዬ ማለት ነው ዘር ቁጭ ከምት ለምን ወደ አረም ምናምን ይታረማል በገንዘብ በዛ ሰዓት ወደዛ አካባቢ ሄደን ለምን ይሄን አሰሪም አለች። እሺ ከሚቀመጥ ወይ ልብስ ወይ ደብተር የሆነ ያው ቤተሰቦች ገጠር ውስጥ ናቸውና ገበሬዎች ናቸው። እና ቁጭ ከምን እጄ ይሰራሉ አልኳትና ተስማሙ። ልክ እዛ ሀገር ሲሄድ ማለት ነው ለካ ጠላት እንግዲህ እኔ ለማጥፋት በብዙ መንገድ ይጥራል እና አንዱ የአድግ ዘማች ነው ጌታን ገና ተቀብሎ አዲስ ነው። አንደኛው ደግሞ እንደ ካቦ ሆኖ የሚያሰራን ከኛ ጋር ሄደ። ከኛ ሀገር ማለት ነው ይራራቃል፣ የሁለት ሰዓት መንገድ ይራራቃልና ጓደኛው ነው አብሮ ዘመቻ ቤት ተገናኝ ይተዋወቃሉ። እንዴ ዳን ሰላም ተባባሉና ዲስካውንት ዳር አላስክ ምናምን ይለዋል። ከዛ አይ እኔ ጴንጤ ሆኛለሁ እዛ መሀል ደግሞ ጴንጤ እኔ ብቻ ነበርኩኝ። እና እንደ እንዲህ ከሆነ እኮ ጴንጤ ከሆንክማ ጥሩ ጴንጤ ጥሩ ቤተሰብ ጴንጤ እዚህ ውስጥ አለች፣ ለምን እሷን አታገባት ይለዋል። ከዛ በዛ ይስማሙና ተነጋግረው ጨርሰው ማለት ነው። ሁለት ቦታ ነው የምንሰራው። እኛ የምንሰራው ሌላ ቦታ ነው፣ እነሱ ደግሞ ሌላ ቦታ ይሰራሉ። እዛ ተነጋግረ ጨርሶ ይመጣሉ። እኔ አላቅም ይህን ሁሉ፣ ልጅነትም ስለነበረኝ በዛ ሰዓት። ከዛ ተመልሶ መጣና ዝማሬ ይዘምራል። እና ይሄ ክርስቲያን ነው ወይስ? ከዛ ምን ነው ወንድም በጌታ ነው ስለው፣ አዎ። የት ሙሉ ወንጌል ቸርች። የት አካባቢ? እንደዚህ እንደዚህ ያው እዛ አካባቢ ሩታ የሚባል ከተማ ነበረ፣ እዛ ውስጥ ነው እዛ ነው አለኝ። አንዳንድ ሰው ስም ስጠራልኝ፣ እሺ ያልኩኝ። ከዛ ስማችን ብቻ ነው ተዋውቀን፣ የተለያየ ነው በዛን ቀን። እና በማግስቱ ደግሞ የሱን ጨረስ የሱን መሬት ነበረ ያለት የሰራንለትና ና በማግስቱ ደግሞ የሌላው ሰው ለመስራት ተመልሰን ስም ተመልሶ መጣ ደብዳቤ ምናምን ጽፎ ወደ ማታ አካባቢ ነው፣ ወደ ቤት ልንሄድ ስል ተመልሶ መጣና ደብዳቤውን እንድትጸልይ የጸሎት አርእስት ልሰጥሽ ነው አለኝ። እኔ በዛ ሰዓት እንግዲህ የጌታ ነገርም ገና ልጅም ስለሆነ ምንም ማውቀው ስለ ትዳርም ምንም ማውቀው ነገር የለኝምና ከዛ እሺ አልኩና ደብዳቤውን እንዳላነብ ከኔ ጋር ያሉት ሁሉ በጌታ አይደሉም፣ እኔ ብቻ ነው እዛ ውስጥ ጌታና ወይስ ያሾፉብኛል ብዬ ደብዳቤውን ይዤ ወደ ቤት ገባሁ። ቤት ስገባ ስለጋብቻ ነው የሚለው። በጣም ደነገጥኩኝና፣ ለዛችኛው ጓደኛዬ እጄ ይኸውልሽ፣ ሴት ስራ ስሪ ብለሽ እኔ በማላቀው እንዲህ አይነት ነገር ገጠመኝ። ምንድን ነው ማድረገው? እንዴት መመለስ የሚችለው ስላት አ ይጸለይበታል፣ የእግዚአብሔር ፍቃድ ከሆነ ይሆናል ካለ ወደዛ ይቀራል አለች። እሺ አልኩኝ። ከዛን ቀን ጀምሮ እኔ ወደዛም ተመልሼ ያለሽኩን ቤት ቀረ። ከአስራ አምስት ቀን በኋላ በፍለጋ በጥየቃ ያው የአባቴን የቤተሰቦችን ስም ይዞ ስለ ነበረ እስከ ቤት ድረስ መጣ። ስመጣ አባቴ ነበረ። አባቴ ተቀበለው። ከዛ አሁን ያቺ እህት እንዳጋጣሚ ያለት የሚያመት ከኔ ጋር ነበረች እና አነጋገረችው። ወደ ሌላ ከተማኛ አካባቢ ያው እስከ ስምንት ብቻ ስለ ነበረ ዘጠኝ ደግሞ አሰላ የሚባል ከተማ ውስጥ ነው ሂደን የምንማረው። እዛ አካባቢ ቀጠረችው መጣ እና እግዚአብሔር ግን በዚህ ሁሉ ጥበቃ ያደርግልኝ አሜን፣ አሳልፎ አልሰጠኝም ለጥላት ሀሳብ እና ጥላት በዛ ውስጥ ሁሉ ሊያጠፋ ነበር እና የሚገናኙ በደብዳቤ ነው። በብዛት ደብዳቤ ነው የሚጽፈው። ለካ ከጊዜ ቆይታ በኋላ እኔም በቤተ ክርስቲያን በቤተሰብ እያልኩ ይዣ ዋለሁ እና የሚሰጠኝን አንዳንድ ጥቅማጥቅሞችን አልቀበለው እግዚአብሔር ሲጠነቀቅልኝ ባይኖረኝም አለኝ ነው የምለው ደብተርም ባይኖረኝ ልብስም ባይኖረኝ ይህላ ድርግ ልሽ ስለኝ አልፈልግም አለኝ ሁሉም ነገር አለኝ ነው የምለው። በዛ ውስጥ እግዚአብሔር ለካ ይጠብቀኝ ነበረና ከጊዜ በኋላ ከቆይታ በኋላ ምን ይሄ አንድ ጊዜ ሀሰት መንፈስ ነን የሚሉ የተነሱ ጊዜ ያጎቱ ልጅ ለካ እዛ ውስጥ ገፍቷል። እሁ የቤተ ክርስቲያን ወንጌላዊ ነው ያጎቱ ልጅና ከሱ ጋር እዛ ውስጥ ገፍቷል። አሁን ለቤተ ክርስቲያን ሁሉ አሳውቆ ማለት ነው ልንጋባ ነው እግዚአብሔር ተዳራ ጋር ሰጥቶኛል ብሏቸው፣ አይ ገና አንተ በጌታ አዲስ ነህ እና ትምህርትም ያስፈልግሃል ትማራለህ። ከዛ በኋላ ነው እሷም ተጠርታ መስማማ ግን ሳንስማማ ነው ለቤተ ክርስቲያን ሁሉ ያሳወቀውና፣ ቤተ ክርስቲያን ለካ በዛ ሰዓት ትጨነቃለች። እቺ ልጅ የት ነው የምናገኛት? እና ልጅ ስተዋል ከእግዚአብሔር ቤት ወጥተዋል እያሉ፣ እንዳጋጣሚ እዛ ሀገር ውስጥ ወንድሜ ይማር ነበረ። ወንድሜን ያገኙታል ና አንደኛው ቤተክርስቲያን ሽማግሌ ወንድም ምንም ያቃ እቺ ልጅ ምን የከለ የከለ ተሳተው ነጥ ቀርምና እስቲ እሱን ጠይቅ። እንዲህ የምትባል እህታለች? አዎ፣ በልጥራት እንፈልጋታለን። አስጠሩኝ። ከዛ እንዲህ እንዲህ የሚባል ወንድም ታውቂያለሽ? አዎ። ስለ ትዳር ጠይቆሻል? አዎ። ለኛ ማሳውቆናል። ግን እንደዚህ አይነት ችግር ውስጥ ገብተዋል፣ ተጠንቀቂ። የሚመለስ ከሆነ ተመለስ ወይ፣ የማይመለስ ከሆነ ግን አንቺ ብትለይ ጥሩ ነው፣ ጥሩ መንገድ ላይ አይደለም ብሎ መከሩን ይሻልኳቸው። በሌላ ጊዜ ተመልሶ ሲመጣ አይ እንደዚህ አይነት ችግር ውስጥ ገብታለሁ፣ እኔ አልፈልግ፣ አይ ተመልሻለሁ፣ ወደ ቸርች ተመልሻለሁ ይለኛል። እኔ እንግዲህ ብዙም የእግዚአብሔር ነገር በጸሎትም በዛ ሰዓት ልጅነትም አለብኝ፣ ብዙም የእግዚአብሔር ነገርም አልገባኝም። እማማክረው ሰውም አልነበረኝም። ህቴ ነበረች፣ ለህቴ ስነግራት ህቴ ደግሞ ይህን ነገር አይሆንሽም እያለች ትመክረኝ ነበረ እና እሷ ቤት እቀመጥ ስለ ነበረ አንቺ ለቤትሽ ስራ ነው እንጂ አውቀሽ ነው ያልኩ ጥላት በ በአምድ በኩል አትቀበያት እሷን እያለ እሷን መሸሸጋት ነበረና፣ እንደዚህ እያለ በኋላ ደብዳቤ ስጽፍለካ ከጌታ ቤቱ እየወጥቶ እሱ ጥንቆላ ቤት ይሄዳል። ይህን ሁሉ አላቅም እና በሶስት አይነት ከለር ነው ደብዳቤ የሚጽፈው። በሰማይ ይጽፋል፣ በቀይ ይጽፋል፣ በአረንጓዴ ይጽፋል። የሚጽፈው የእግዚአብሔር ቃል ነው። እና ይሄ ትልቁ የሚገዛው ሉክሱን ሙሉ ወይ ሁለት ምናምን አድርጎ ይጽፋል፣ ግን አንዱ ያነባለው ሁለተኛ ደግሜ ለአንብብ ስል ይጠፋብኛል። ጽሁፍ በቃ ምንም አይታየኝ። ይሄ የእግዚአብሔር ቃል ነው። እኔ ችግር ያለብኝ እንዴት እግዚአብሔር ቃል አይነበብልኝ እልና እግዚአብሔር ለካ ምን ለምስክርነት ነው መሰለኝ አስቀምጥ ነበር። ያንን ደብዳቤ አልጥለውም፣ ግን ደግሜ ማንበብ ስለማልችል አስቀምጠው ነበር ለአራት አመታት እንደዚህ በቃ እንደዚህ በድግምት ነበረ ሲመላለስ የነበረው። ግን እኔ እግዚአብሔርም በጣም ፈራ ነበረ። ከሱ ጋርም ብዙ ግንኙነት የለኝም። እግዚአብሔር እህቴን ደግሞ እንደ ጥበቃ አርጎ አቁሞልኛል እና ሱቅ አላት መንገድ ዳር ላይ ከትምህርት ቤት እንኳን ትምህርት እንዲህ አንዳንድ ጊዜ ጽሁፍ ሲጻፍ ወደ ኋላ ቀርተን እንጽፍ ነበር። እሱን እንኳን አልጽፍም እህቴ ስለምፈራት ጥዬ ነው ወደ ቤት የሚሄደውና የሚመጣውም ትምህርት ቤት ነው። አምስት ደቂቃ ከእሱ ጋር አልቆምም፣ እህቴ ትቆጣኛለች እልና። በብዛት ደብዳቤ ነው የሚጽፈው፣ ያን ደብዳቤ በድግምት ነው የሚጽፈው። መጨረሻ ላይ እንደዚህ በቃ ትምህርቴን፣ ጨረስኩኝ አስራ ሁለተኛ ክፍል ወደ ቤተሰቦቼ ተመለስኩኝ። ወደ ቤተሰቦቼ ስመለስ አንድ ቀን ኮንፈረንስ ተዘጋጀና መጣ። እዛ እምቢ አልሽኝ አይደለ አለኝ። ግን ከዛ በፊት ምንም ጥያቄ አልጠይቅም፣ በቤተክርስቲያን ለሁም አልለውም። ብቻ የሆነ ነገር የመንፈስ አሰራሪ ሆኝ አጨልሞብኛል። እኔ ምንም የማይጠይቀው ጥያቄ የለኝም። ያን ቀን ግን እግዚአብሔር ስረዳን ካንድ ከጓደኛው ጋር ነው የመጣውና እምቢ አልሽኝ አይደል የኤልያስን አምላክ ልጥራ አለኝ። በቃ ጥራ አልኩት። ጥራ ስለው የሆነ ነገር ብቻ ከላይ ላይ እንዲስነሳል ይታወቀኛል። ያ በፊት እኔም ጭልም አርጎ ያዘኝ። ወደሱ ይዞርና እንዴ እንዴ እንደውም ገና እንደበራለት ማለት እንዴ አንተ ለመሆኑ በቤተ ክርስቲያን ስር ነው? ገና ያን ቀን ነው ጥያቄ የጠየቅኩት። በቤተ ክርስቲያን ስር መሆኑን ራሱ እጠራጠራለሁ። አሁን አንተ ለመሆኑ በቤተ ክርስቲያን ስር ነው? ለምንድን ነው በቤተ ክርስቲያን ጋብቻችን ይሁን ስል ለቤተሰብ ሽማግሌ ላክ ስል የማትልክበት ምክንያት ምንድን ነው? አንተ በቤተ ክርስቲያን ስር የለ፣ ለካሱ ጌታን ክዷል። እንግዲህ በዚህ ውስጥ ጌታ በጌታ አይደለም። ከዛ ያ ጓደኛው እንግዲህ ሊነግረኝ ፈርቶ ነው መሰለኝ ከት ከት ብሎ ሳቀ። ከዛ ገባኝ። በቃ ከዛሬ ጀምሮ በያንቺን በዘራስሽ መንገድ እኔን በራሴ መንገድ ተባባልና ተለያየን። ከተለያየን በኋላ ለካሱ ውሸቱ ነው አሁን ድግምቱን ያስደግማልና በአንድ በእህቴ ልጅ ነው የሚያገኘ። ልጁ እንደ ንግድ ነገር ይሰራል። እዛ ከተማ ሲሄድ በእሱ ነው ደብዳቤ የሚልክልኝ ና አሁንም ይልክ ነበር። መጨረሻ ላይ አሁን ጌታ አዎ አልኩኝ። እኔ ሰለቸኝ በቃ ከ ከእንግዲህ አልፈልግም። ፍቃድ ከሆነ ሰው አንሳልኝ ብዬ መጸለይ ጀመርኩ። ልክ ይህ መጸለይ ሲጀምር ለካ ያ መንፈሱ ያ መጀመሪያ እንደ ካቦ አድርጎን ይዞን እዛ ሀገር ሄደ ሰውዬን በጣም የታወቀ ሌባ ነው ይሰርቃል የሚሰርቀው እንዲህ ሰው እያየው ማሳ ውስጥ ይገባል። የፈለገውን ነገር ሽንኩርቱንም፣ በቆሎንም፣ ጎመኑንም ይዞ ይሄዳል። በሚሄድበት ሰዓት ሰው አይናገረው እና ለተወሰነ ጊዜ ትምህርቴን ጨርሼ ቤተሰብ ጋር እንደተመለስኩ እዛ ባለው አካባቢ ቸርች እንጸልይ ነበር። አንድ አራት አምስት ልጆች ሆነን በጌታ ፊት በጣም እናለክስ ነበረ። ለምንድን ነው ይሄ ሰውዬ እንደዚህ ሲሰርቅ የማይያዘው ሰው የማይናገረው ለምንድን ነው? ን በጣም በሰውዬው መንፈስ ላይ እንጸልይ ነበር። ለካ እሱ በመንፈስ ነው እሱ የሚሰራው። አሁን መንፈስ ቤት ሲሄድ መንፈሱ አልሰራ አይለዋል። ከዛ በእኔና በአንድ ወንድም ላይ እሱም ያስደግማል። ያ ወንድም እኔ አብጄ ከሀገር እንዲወጣ ያ ወንድም ደግሞ ሽባው ነው ቤት እንዲቀር በሁለታችን ላይ ያስደግማል። እኔም በቃ ታመንኩ። ያ የዛኛውን መንፈስ አለ የዚህኛውን መንፈስ አለ እሱም ደግሞ ለኔ የምትሆነውን ትምህርት የጨረሰችን አስሬ አምጣልኝ ያለው ቃል አለ እና እኔ አርሲ አሰላ ወደሚባልበት ሀገር ውስጥ ነው ተወልጄ ያደግኩት። ወንጂ ሸዋ የሚባል ወንድሜ ደግሞ እዛ ነበረ እና በቃ ታመንኩኝ እና መንፈሱ ምን ያደርገኛል፣ ቤት ውስጥ ታማሚ እህቴ ልጅ አለ እና በእኔ እድሜያችን እኩል ነው አንድ አካባቢን ና ከህፃንነቱ ጀምሮ በቃ የሚጥል በሽታ አለበት። አባቱ ጋር ነው ያደገው። አባቱ በጌታ አልነበረም መንፈሱ ያው እናቴ እህቴ ጥላው ስለሄደች ከህጻንነቱ ጀምሮ ያው አእምሮ ልክ አይሰራም ይጥለዋል። እና ካደገ በኋላ ነው እህቴ ወሰደችው፣ ምናልባት እስቲ ጌታን ይጸልይለትና ከዳኔ ብላ አመጣችሁ። ግን ምንም ሊድን አልቻለም። ምን ይለኛል መንፈሱ፣ እግዚአብሔር ድምጽ ያስመስልና እሱን ይጠቢ ይለኛል። ያን ያንን ታማሚውን ማለት ነው ለእግዚአብሔር ድምጽ መሰለኝና ላጥቦ ሲነሳ እናቴ ትከለክለኛለች። ይሄ ልጅ በሽተኛ ነው አትጠቢ ትለኛለች። አይ እግዚአብሔር እኮ ነው ያዘዘኝ ስላት፣ አይ የድምጽ ግን እኔ ልክ የምትሰሚያል አልመሰለኝ ትለኝና፣ በኋላ አይ ጌታ ነው ማለት ጠቢ ስለ እንብ ያለ ልክ ስድስት ሰአት ሲሆን ራሱ ልጁ ተነስቶ መጥቶ ይጠብኛል። መንፈሱ ስለከበኝ ልክ እሱን አጠብኩ። ዙሪያ አለኝ መንፈሱ እሱን ዞርኩ። ዞሬ ዞሬ ዞሬ ከዛ በኋላ እኔ ላይ ዞርኩ። ልጁ እየሳቀ ተነስቶ ልብሱን፣ በፊት ምንም ልብስ አይለብስም፣ ሰው ነው የሚያለብሰው። ተነስቶ ለበሰ ልብሱ። እኔን እንደሱ አዙሮ መድፋት ጀመረ። እናቴ ልዞር ስር እናቴ አንቃ ያዘች። ከዛ በኋላ በቃ ታማሚ የሆንኩኝ ቤት ውስጥ ቤተሰቦችን በጣም አስቸግር ነበር። እና ወንድሜ ጋር ወንጂ ወደሚባልበት ይባልበት ሀገር እሱ ያለበት ሀገር ማለት ነው። እና ለካ እግዚአብሔር እዛን ጥሪ ያለብኝ ወሰዱኝ ዛ ንጸለይልኝ አልድንም። አገልጋይ ኮንፈረንስ ላይ ሁሉ ተጸልዩልኛል ምንም ልድን አልቻልኩ። በኋላ አገልጋዮች እቺ ልጅ አማኑኤልም ተውስጃሎ፣ በዛ መሀል እና አማኑኤልም ተውስጄ እቺ ልጅ ምንም ችግር የለባትም የሆነ ትድን አለች። ምድን ችግር የለባትም ተባልኩና ተመለስኩ ካማኑኤል። ያው ቤተሰቦቼ ሲነግሩኝ ነው እኔ በዛ ሰዓት ራሴን አላቅም። ወደ ቤተሰብ ስመለስ በጣም አስቸግር ነበር። መንፈሱ በቃ ይዞኝ ባህር ያሳየኛል። ባህር ውስጥ ሊከተኝ ይፈልጋል። ለሰው አይታይም፣ ለኔ ይታየኛል። መጨረሻ ላይ አንድ ኮንፈረንስ ላይ ነው፣ ባልና ሚስት ናቸው። ከዚህ አዲስ አበባ ነው የሄዱት። እቺ ልጅ ምንም ችግር የለም፣ መንፈሱ ውስጡ አየለም። በአየር ላይ ሆኖ ነው የሚላክባት። የድግምት አሰራር ነው እና አካባቢ ያሉ ክርስቲያኖች ለአምስት ቀን ጾም ጸሎት ይዞ ይጸልዩ፣ ትፈታለች። እዛ አካባቢ እግዚአብሔር የሚሰራ ስራ አለ። በሷ ህይወትም እግዚአብሔር ሊሰራ ያለ ስራ አለ ትድናለችና ይጸልዩ ተባለ። ወንድሜ ከኔ ጋር ነበረ። እሱ ሄዶ እዛ ነገረ መጸለይ ጀመሩ። ከዛ እሱን አሁን ጌታ የታሰረች ነፍስ አለች እድፍት ይድፍታ አይለዋል እና ከአንድ አብሮ ከሚያገለግሉ እህት ጋር ከዛችኛው እህት ጋር እግዚአብሔር እንዲህ ወደ ሌላ አገልግሎት ሊሄዱ ነው እነሱ የተነሱትና፣ እግዚአብሔር እንዲህ ይለኛል የታሰረች ነፍስ አለችና እድፍታልኝ ይለኛል ብሎ ለሷ ይናገራታል። ወዴት ነው አቅጣጫውን እስቲ ያሳየኝ? አቅጣጫው በእንዲህ አይነት ቦታ ነው ወንድሞ ለዛችኛው እህት እህቴ ከክፍለ ሀገር ታማ መታለችና እኔ ጸልይ ብሏታል። በመሀል አባቷ ይሞትና እሷ ለአባቷ ቀብር ወደ ክፍለ ሀገር ትሄድና ትረሳለች። እዛም ተመለሰ። አላስተዋለችም፣ አልመጣችም ግን ያለ ትዛ አለ ቆስት ወደዚህ አካባቢ ከሆነ አንድ ወንድም እህቴ ታማለች ነው ጸልይ ብሎኛል፣ እዛ ይሆናል ትልና ቀጥታ እሱ ወደ አሳያት ይዛ ስት ስትመጣ እኔ ነኝ። እኔ በቃ በጣም ብሶብኝ፣ በሰንሰለት እጄሉ ታስሬ ያለሁ እና ሁለት ሰው ሶስት ሆኖ ነው የሚጠብቁኝ፣ አይችሉኝም በቃ መንፈሱ ኃይል ይሰጠኝ ነበረ።